ጌታን አልወድም። ኮመንት ሲደጋግም ብዙ ጊዜ ስልሽ አውራት ሰቢም እኔ ኮመንት የሚደጋግም ሰው አልውድም ስል አልወድም። ኮመንት የሚደጋግም ሰው ስታስጠል፣ ስፔልሙን አስተካክል እባክሽ። ግርግዳ እራሱ ግርግዳ ላይ የተለጠፈች ፕሮፋይል ተረጋለች፣ ስታሳዝኝ ጃ እርጉዝ ናት ካዶ ናይሊ ሊ ተስቂን በማሪያም፣ እኔ አላልኩም። እኔ ካፌ አልወጣም፣ እንደዚህ አይነት ኮመንት ላይ ነው። እኔ አልወጣም፣ እንደዚህ አይነት ነገር አላወድረውም በፍጹም። ጋይስ፣ ምንድን ነው ያሉት? ጭራሽ መረጋገዙም ላይ ደረሳችሁ። እግዚአብሔር ወይ እግዚአብሔርን ታስቃላችሁ። ቤተሰብ ሊያነካኩኝ ደግሞ ብለው ብለው አሁን እኮ ይችሉና ሊያናት ያለችው ይላሉ። አያፍሩም እኮ እራሳቸው ብለው ቤተሰ ዩቱብ ላይ እየታየች ነው ይህ ችግር የለው። የኔ ፍቅር እንደዚህ ግንብ ራስ አድርጎ ያስተላልፉት ነው። ማነሽ አዳኝ ነው ምናምን ኢየሱስ አዳኝ። ኢየሱስ አልሞላም? አልሞላም። አትደጋግሚ የለኝም። ለምን ትፈራታለሽ በያት። ማንን ነው መሬ?

እሱ ቦታው ላይ ነው። ባይዘዌ ቦታው ላይ ነው የሚያመኝ። እሺ፣ ጌታ ነው። ማርያምን ማርያምን፣ ወይ እዛ ጋ ተደፋው። ለምን ደፋሽው? እንደሱ ስኮ አያደረግም። አ አዝጆ እሺ ጎንበስ ብለሽ ወልዊው። አመሰግናለሁ። ወልዊው ጎበስ ስላከበድሽኝ አንተ የትግራይ ባንዲራ ያረክነው ምናምን ተከክ ሼር አድርግላት፣ ሄደ ወይ? ሼር አድርጊላት እ ሙቋል ያዝበት። እንደ ጋይስ ኬክ አወለወልሽው። ውሃ እንዳትሰጫት፣ ቡርቴ፣ ውሃ እንዳትሰጫት። ፕሪስ በዋሬ አሪፍ ነው። መሀል ላይ ባሉ ነው የሚያመኝ። ጌታ እና በእንደዚህ በወዴ ተኝቼ ራሱ ሰው እንደ በወዱ ተኝቶ ጀርባውን ያሟል። ገይስ እንደዚህ በወዴ ተኝቼ ጀርባዬን ያመኛል። እረፊ እረፊ። ኬኳ ኬኳ፣ ነይ ቡርቴ፣ ያንን ማማሰያ ምጭና ስጭኝ። ችግር የለውም እስኪ። እሷ ሊያ ወልዳሻለች፣ ውጭ ሊያ ወልዳሻለች አንቺ እኔ እዚህ ጋር ቁጭ ብዬ ወንበር ስበሽ ከጋይስ ምን እንደምትሰራ ተመልከቱ። ኬኳ ወንበር ስባ ሂዳ ውሃ ከፍታ ወርወር ብኝ፣ ችግር የለውም ግን፣ ወንበር ስመሽ እዛ ላይ አትወጭም፣ እግሯ ስለማትደርስ ወንበር። እመቤቴን አለቅሽም። ኬኳ እመቤቴን አለቅሽም። እመቤቴን እሳቱ ኬኳ ወንበሩን ስባ በጣም በሚያስቅ ነገር፣ በጣም ብልጥ መሆኗ ንታቁት። ወንበሩን ስባ እጅ ምታጠበው ጋር ሂዳ ውሃ ትቀዳለች። ወታበት ማለት ነው ብልጠቱ። አኩ እስኪ ውጫት ዛሬ ትምህርት የላትም ወይ? ኔ ጉዳይ ፈለጋ ኬኳ ትምህርት የላትም። ቢፒን ላድርግ እንዴ? በሩአቶ መሪጌታ መጡ። የመሪጌታ ምላኪና ብሎክ እንደዚህ ይፃን፣ ጠረጴዛ ላይ አይወጣም። እሺ፣ ነውር ነው። እሺ፣ እናቴ፣ የኔ ፍቅር ማሳት የአበሻው ቡና ነው ወይስ የታሸገው ቡና? እኛ የፈጨነው የተቆላው፣ በጣም ይመራል። ከድሬዳዋ የመጣ ቡና እኮ ነው። ቡና ደግሞ በጣም አሪፍ ነው። ወገቤን ማሪ ወገቤን ነው ምን? ከሰ ነው ወገቤን በጣም ተቀመጥኩት ኬኳ የተሰበረው ሲኒ ስጨት በእናትሽ ሰብርብኛለች በጣም ውድ ሲኒ እኮ ነው አይቻልም ወይ አይሰትሽም እግዚአብሔር ምስክር ነው ህፃን ልጅ ቡና አይጠጣም እሺ ጌኳ ህፃን ልጅ ቡና አይጠጣም በጣም ነው ነው ሶልዬ እንዴት ነሽ እኔ ፍቅር ያየልሽ አስጠላሽ። እንደብሽ ነው የወጣው፣ የኔ ፍቅር። እኔ እኮ አንዳንዶቻችሁ በጣም እኮ ነው ምትከሩ። እኔ ቢያስጠላብኝ ለራሴ ነው ላንቺ አይደለም፣ ቢያምርብኝ ለራሴ ነው ላንቺ አይደለም። ለምን ትጨነቂያለሽ በእኔ ውበት? በይ መልኬን ለጨረታ አላቀረብኩት። ምንት ለጨረታ አላቀረብኩት እኔ ወድ ስለዚህ፣ ለምን ትጨነቃላችሁ? ለጨረታ ያቀረቡትን ጠይቋቸው። አሁን ለጨረታ የቀረቡ ሴቶችን ብናወራባቸው ምንም ችግር የለውም። እኔ ለጨረታ አልቀረብኩኝም። ባስጠላ በጣምም ደስ ብሎ ነው ፌቴ ነው የምንከባከበው። ብዙ ማትጨናቁ ነው ማለት ነው። ኦ ማይ ጋድ። ቡርቴ ግን ቡና መጀመር አለብሽ። ለምንድን ነው ቡና የማትጠጪው? በመቤቴ በማርያም ጠጪ። ቡና እኮ በጣም ነው ቡና የምወደው። ከእሱ እንደዚህ ይቻላል? ቡና የሚጠጠሱ ቡና የማይጠጠሱ። በናች በስኮ ስኳር፣ በማርያም ጠጭ። የለም እንጠራው

ሰው ፈራው ወዳጅ ፈራው፣ ጓደኛ ፈራው። ሰው ፈራው እንጂ ችግር የለብኝም እናቴ ትሙት፣ እኔ ተሰጥቶ የማያልቅ ልብስ ነው ያለኝ። እናቴ ትሙት፣ እግዚአብሔር ምስክር። ለሰው ከምሰጥ ስፔሻሊ ለሚያቀኝ ሰው ከምሰጥ ለኔ ብጤ ብሰጥ ነው የምፈልገው። ሲጀምር ድሮ ድሮ ችግር የለብኝም እንደዚህ አይነት ነገር አሁን ግን በጣም ነው ፈሯችሁ። ምን ላድርግ አሁን፣ ሰው ክፉ ነው የሚያደርገኝ እውነት ቸግሯት እውነት ፈልጋ እውነት አስፈልጓት የምትጠይቀኝ ሰው ትኖራች። ግን ፈሯችሁ፣ በቃ ፈሯችሁ። ምን ላድርግ? የአን የሆነች ልጅ ብዙ ብዙ ናቸው በእርግጥ ወንድ እራሱ ለልጅ የልጅሽን ልብስ ስጭኝ፣ ፎቶ ቪዲዮ ምናምን እየታየ ቪዲዮ የሚሰራ ወንድ ነው ጋይስ። በእናት የልጅሽን ልብስ ስጭኝ በጣም ብዙ ሰው ነው የሚለኝ። መስጠቱ ከፍቶኝ ከብዶኝ እኮ አይደለም ጋይስ፣ መስጠቱ ከብዶኝ አይደለም። እናቴ ትሙት፣ እኔ የኬኳ ከአራስነት ጀምሯ የተወለደችበትን ልብስ ይሄ አንድ አንድ በፊት እንዲል ነበር። ኬኳ የተወለደችበትን ልብስ አስቀምጣለሁ እንደ አረቦቹ ልጅ ማለት ነው አስቀምጣለሁ በካርቶን ብዬ አስቀመጥኩትና ማለት ነው። የሆነ ሰዓት ላይ አክስቴ ወለደች ጋይስ፣ አክስቴ ወለደች። እንዳለ አውጥቼ ለአክስቴ የተሰጠ እንዳለ ምንም ያሉ ደግሞ የኬኳ ልብስ እግዚአብሔር፣ ለማካበድ ምናምን ምናምን ሳይሆን ማለት ነው። ማለት ያው ቱርክ የሚኖሩ ያውቁታል የህፃናት ልብስ ቱርክም ውድ ነው በነገራችን ላይ እና በዛ ላይ ከ ትዝ ይላችኋል፣ የዛኔ ሳውራ ላይቭ ላይ ምናምን ስነግራችሁ ሰምታችኋል። እኔ ብርቅ ብሎብኝ በቃ ከመጓጓቴ የተነሳ ከብራንድ ብራንድ የሆኑ ልብሶች በጣም በጣም ውድ የሆኑ ልብሶች ነበሩ ለኬኳ ለአራስ ቤት ልብስ የገዛውላት አስታውሳለሁ። እግዚአብሔር ምስክር ይሄ እያከበርኩ ምናምን አይደለም። ነፍሰ ጡር ሁኜ ቱርክ አልሄድኩም። ከዛ ሞል ላይ ምናምን ስዞር በቃ ኳሊቲ የሆኑ የሕፃናት ልጆች ልብስ የሚሸጡበት ቤት ገብቼ ማለት፣ ከዛ በኋላ ነው፣ ከወለድኳት በኋላ ነው ትክክል እንዳሰራው የገባኝ ማለት። አታደርገውም፣ በዛ ላይ ማለት አያረጉትም። አራስ ቤቱ ነው ወዲያው ነው ከፍ የሚሉት እና አይደረግም፣ ታውቃላችሁ። እና በጣም ብዙ ብር ነው ያወጣውባት። እግዚአብሔር በሚያውቅም ያንን ልብስ አውጥቼ እንዳለ ላክስቴ ልጅ ነው የሰጧት ስትወልድ ማለት ነው በዛ ላይ አስባቸ እንትን እንደ እኔ እንኳን አይደለም አክስቴ የምታሳድጋቸው ኖርማል አስተዳደር የምታድጋት የምታደርጋቸ፣ ልብሱ ግን እንዴት እንደሚያምር ባሪያ ምን ሰበረችው። እና ለሰው ከምሰጥ ለዘመድ መስጠት ይቀለኛል። አሁን ላይ ነው ባይዘዌ አሁን ላይ ነው እንደዛ ነው። እንደ ሀሳብ ይመጣል። እና ሰውን መፍራት የጀመርኩት አሁን ነው። እኔ ሰው አልፈራም ነበር እኔ ሰውን አንድ ቀንም እንደዚህ በእንደዚህ አይነት ኬዝ አንድ ቀንም አንድ ቀንም አስቤያቸውም አላውቅም ፈርቻቸውም አላውቅም ሲጀመርም አምኝበትም አላውቅም እንደዚህ አይነት ነገር። አሁን ግን ሳልወድ በግዴ ጋይስ መኖር ስጀምር ህይወትን መኖር ስጀምር ሳይ የሰው ልጅ ለሰው አይተኛም። እግዚአብሔር ምስክሬ ነው። የሰው ልጅ ለሰው አይተኛም። የምትሰሙት ነገር ሲያስፈራ፣ የምታዩት ነገር ወይ ሚዲያ ላይ የሚወራ ሳይሆን በአካል ሄዳችሁ ስታዩት ነው የምታምኑት። አሁን ሰው ሲያወራ የአባባል አፈታሪክ ምናምን ነው። ሰው ብዙ እኔ እንደዛ ነበር በፊት የሚመስለኝ፣ የአባባል ስለሚያምኑበት ነው። እግዚአብሔርን ያመነ ምንም አይሆንም። ኦፍኮርስ እግዚአብሔርን ያመነ ቢደረግበትም ይድናል። እውነታው እሱ ነው። ግን ለምን ልሰቃይ ጋይስ? ለምን ልሰቃይ? ቀድሞውኑ ለምን ልሰቃይ? ፈሯችሁ፣ ፈሯችሁ። ታስፈሩኛላችሁ። እውነት ለመናገር በጣም ነው የምታስፈሩኝ። ረብስማም እና ልብስሽን ስጭኝ እንደዚህ ስጭኝ ምናምን ሲል ለማካበድ አይደለም። ነገርኳችሁ፣ የእኔ ልብስ ተሰጥቶ የሚያልቅ አይደለም። በመጀመሪያ ደረጃ ስድስት ሻንጣ ልብስ ታሽጎ ተቀምጧል። ለምን ይመስላችኋል? ድሮ ቀጫጫ ያለው ማድረገው የቱርክ ልብስ ስቲል አደርገዋለሁ። ምንም አሉ እንደ አዲሱ ነው ማለት ነው። አዲሱ ነው ምንም ነገር ሳይሆን ንጹሕ ነው። ንጹሕ ነው፣ አንድ ቀዳዳ ሳይኖረው ማለት ነው። ግን ምን ያደርጋል ታስፈራላችሁ ስንት ነገር አለባችሁ ስንት ስንት ጣጣ አለባችሁ የሰው ህይወት ሰው ሰው ምግብ ሲበላ የምትናደዱ ናቸው እኮ ሰው ምግብ አቅርቦ ሲበላ የምትናደዱ ናቸው እግዚአብሔር ለሞላው ቤት እግዚአብሔር ለሰጠው በረከት ቤት የምትናደዱ ናቸው ድሀ በሞላበት የሚበላው ሰው ባጣበት ለምን ታሳያላችሁ ምን አገናኘው ሁሉም ሰው ድህነትን አልፎ ነው መብላት የጀመረው መብላትን ሰውን ለማብሸት ከማሳየት ጋር መብላትን ለፉክክር እንደማድረግ ነው። አይደለም ያለው ሰው ይብላ፣ ሰርቶ እስካገኘ ድረስ ይብላ ነው፣ ሰርቶ እስካገኘ ድረስ ይብላ። የሰው ልጅ የሚሰራው ሊበላ አደለ እንዴ? ማለት የሰው ልጅ የሚደክመው ሊበላ ነው። አታሳዩ፣ አታሳዩ ካልን የምትለብሱትንም ልብስ ወጥታችሁ አታሳዩ ነው ለበጎ አድራጎት ስለ እናት ህጻናት ማሳደግ እምትለብሱትንም አታሳዩን፣ የቤታችሁንም ንብረት አታሳዩን፣ መኪናችሁንም አታሳዩን፣ ቤታችሁንም አታሳዩን። ሆድ ላይ ብቻ ሆድ ላይ ሆድ ለሚበሰብስ ነገር፣ ሰገራውኑ ለሚወጣ ነገር አታሳዩ ትላላችሁ። ስለዚህ ብዙ ነገራችሁ ያስፈራል። እላችሁ ፈልጌ ነው ሰው ማመንት ቻለው። ሰውን አላምንም በጣም ነው የምታስፈሩ። ሰው በሩቁ ነው፣ በሩቁ ነው፣ በሩቁ አታስፈልጉም። ወዳጅ ሲኖርክ ታከብረዋለ። በሩቁ እግዚአብሔር ምስክር። እግዚአብሔር ሱ የቀለልኩ አይደለም እና ለዛ ነው ማሪ፣ እንጂ የችጋራ ሙኝ ምናምን ምናምን አይደለም። ወይ ደግሞ ገብጋበውኝ አይደለም። ማሪ፣ ምን ሞጣ ስትበይ ባንቺ ቀናለ ዘኪ ሰው ስትበይ ባንቺ ቀናል። ኦፍኮርስ እሱን ማንሽ ቤት የለሽም። ሞቶሜሰር ራቅ በይ አርቅም፣ መሬት እንዲመቻቸው ራቅ በይ። ፊትሽ ሞላ ምናምን ትሉት እንኳን ሞሉ

የማከብራቸው ምና የምንጨነቅላቸው ነው ይመስላቸው። ራቅ በይ አልልም ማሪ፣ እንዳታዥኝ አልልም እንደ ራቅ በይ ተረች። ለምንድን ነው የምርቀው ከስልኬ በገዛ ስልኬ መሲ። የማርያም ኬኳ ረፍት ላይ ናት ለአንድ ሳምንት፣ ከሰኞ በኋላ ነው የምትጀምረው። ለሁሉም ነገር ማሻላ፣ ያ የእኔ ፍቅር ማሻላ ብዬ ነው ያለው። በስመ አብ ነው። ራቅበይ የሚሉሽ ለሪከርድ ነው? አይ ነው የእኔ ፍቅር፣ እኔ ኩፋራ ነው። ትናንት ልትጫወቱ ስታስቡ ታስቁኛላችሁ። ራቅበይ ፊትሽ ሞላ አውቄ ነው ለአንቺ ሪከርድ ቤት እንዳይመች ነው እንደዚህ መሆኑ። አይ በታኒ ወገቤን የገባት ላ ሳቅሽ አይደለም። ሁንዴም ቢሆን እንዲህ ሞልተሽ ራሱ። ወይኔ መልኳ ሲያስጠላ፣ ፊቷ ተጣመመ። ይበሉ ፖስቱ ከፈለግሽ። መረረን እኮ በጣም ነው የመረረን። በጣም እያናድርሽኝ ነው። በቃ ስንት እየሰራሽ እያየሽ አትሳቂ። ደስ ይላል እንደዚህ ነው መሳቅ። ትክት ብለሽ መሳቅ አለብሽ። በህይወትሽ እንደዚህ ካልሳቅሽ ኑሮ ይከብድሻል። ብለሽ ነው መሳቅ ያለብሽ። ጌታ ግን በእኔ ቪዲዮ መሆኑ ያናደደኛል። በእኔ ቪዲዮ እንደዚህ መሳቅሽ ያናደደኛል። እኔ በእኔ ቪዲዮ አትሳቂ ነው የእኔ ጥያቄ። በእኔ ቪዲዮ በራስሽ ሳቂ፣ በሌሎቹ ሳቂ፣ ከፈለ በእኔ ቪዲዮ ግን አትሳቂ። ነው የሚዬ። ሻሹን ፍጩ አልፈተው ምንም አትበሉኝ። በመቤት እናንተ አሞኛል። እግዚአብሔር ምስክር አሁን ሆስፒታል ሊሩ ነው። እናንተ ትቀናላችሁ እንዴ? እኔ የጀግና ልጅ ስለሆንኩኝ ጀግና ስለሆንኩኝ እጅ ስለማልሰጥ ምናምን ነው እንጂ በጣም አሞኛል ጋይስ። እግዚአብሔር ምስክር አሁን ቢያመኝ ልጄን የበለጠ አስጨንቃታለሁ። እዚህ ጋር ጥቅልል ብዬ ብተኛ ብዬ ነው

ከፌስቡክ ጀምሮ ነው ማ ጥንካሬሽን ለውጥሽ ይገርመኛል። ያልነኩሽን የምወዳቸው ሰዎች ት ማን እንትናን ነው? አሙራውን ነዋ። በጸሎት ነኝ፣ በጸሎት ነኝ። ነይ በጸሎት። አሙራውንና ዴዚ ነው በጸሎታ እሄዳለሁ። የእኔ ፍቅር እሄዳለሁ። ቆይ ማርያም እሄዳለሁ። ማርያም እንሄዳለሁ። አሞኛል በጣም። ነይ በጸሎት ነይ፣ መልሽልኝ። እንዴት እንደምወድሽ እኮ በጸሎት ወይ፣ ራርዩ የኔ ልጅ እንዳትወድቂ። በጸሎት የለችም፣ ጋይ ሴት የለች። በጸሎት እኮ ምን ታደርጋ ወጣች። በጣም ምታናደጁ፣ አሞራው እና በጸሎት። ዬ መልሽልኝ።